ክብሮታይ ሰላምታችን በእያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች። እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም በአማራ ክልል ርዕሰ መዲኗ ባህር ዳርና ላሊበላ ከተሞች አቅራቢያ ያሉ ስፍራዎችን ጨምሮ ጠንካራ ውጋዎች ተከፍተዋል። በከተሞች ውስጥ ጭምር የተቀሰቀሱት የተኩስ ልውውጦች ዛሬ ሁለተኛ ቀናቸውን ይዘዋል። የብልጽግናው መንግስት በበኩሉ የፋኑ አመራሩን ገደልኩ ሲል አሳውቋል። ዝርዝሩ ተዘጋጅቷል። ስድስት አመት ብትዋጉም አራት ኪሎ አትደርሱም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በትግራይ ክልል ጦርነት ለማካሄድ በቂ ምክንያት አለን ሲሉም ተሰምቷል። ከድንበራችን 40 ኪሎ ሜትር ርቀት ላይ ያለችን ቀይ ባህራት ከለከሉንም የሚለውንም አንስተዋል። ይህንን የተመለከተ ሰፋ ያለ መረጃም ትሰማላችሁም። ወደ ትግራይ ክልል የሚላከው ነዳጅ ተቋረጠም። የትግራይ ክልል የንግድና ኤክስፖርት ኤጀንሲ ወደ ክልሉ የሚገባው ነዳጅ ከቅርብ ቀናት ጀምሮ መቋረጡን ይፋ አድርጓል። ተጨማሪ ያለን። በኢትዮጵያ ውስጥ የጉዞ ማስጠንቀቂያ ተላለፈም። የአማራና ትግራይ ክልሎች ሙሉ በሙሉ የኦሮሚያ ክልልን ደግሞ በከፊል የማስጠንቀቂያው አካልም ሆነዋል። ሌላኛው መረጃችን ነው። የሱዳን ጦር ካርቱም የሚገኘውን ፕሬዝደንታዊ ቤተ መንግስት ለመቆጣጠር ተቃርቧል። የአቡዳቢ እና አዲስ አበባ አስተዳድሮች ድጋፍ እንዳለው የሚነገርለት ኃይል ደግሞ በበርካታ አካባቢዎች እየተሸነፈም ይመስላል። ሰሙታላችሁም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም በዋሽንግተን ከተዘለፉበት መድረክ በኋላ ከትራምፕ ጋር ተገናኙ። ከትራምፕ ጋር ካደረኩት የስልክ ልውውጥ በኋላ ሰላም እንደሚመጣ ተስፋ አለኝም ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ባህር ዳርና ላሊበላ ከተማ አቅራቢያ ያሉ ስፍራዎችን ጨምሮ ጠንካራ ውጊያዎች ተከፍተዋል። በከተሞች ጭምር የተቀሰቀሱት የተኩስ ልውጦች ዛሬ ሁለተኛ ቀናቸው ነው። የብልጽግናው መንግስት በበኩሉ የፋኖ አመራሩን ገደልኩ ሲል አሳውቋል። ትናንት የፋኖ ኃይሎች አንድነት ያሉትን ዘመቻ መክፈታቸውን ተከትሎ በበርካታ ቦታዎች የተኩስ ልውጦች ስለመደረጋቸው መዘገባችን ይታወሳል። በተለያዩ የክልሉ ስፍራዎች ሰዎች ለህልፈተ ህይወት የተዳረጉባቸው ውጊያዎችን በተመለከተም የብልጽግናው አገዛዝን ከተሞች ላይ ጭምር ጥቃት መከፈቱን መግለጹ አይዘነጋም። ዛሬም በእነዚህ አካባቢዎች ላይ ይህ ውጊያ እንደቀጠለ ሲሆን ከርዕሰ መዲኗ ባህር ዳር በቅርብ ርቀት ላይ ባሉት እንደ መሸንቲና ገርጨጭ እንደዚሁም መራዊ ባሉ ከተሞች ውስጥ ጭምር ነው ጥቃቶች የተከፈቱት። በእነዚህ ጥቃቶችም ከፍ ያለ ሰብአዊ ጉዳት ተመዝግቧል። በምዕራብ ጎጃም ዞን እጅጋ ደጋዳሞት ፈረስ ቤትም የፋኑ ታጣቂዎች ወደ ከተሞቹ በመግባት ጥቃቶችን አድርሰዋል። ዛሬ ሌላኛዋ የተኩስ ድምፅን ስታስተናግድ የነበረችው የክልሉ ትልቅ ከተማ ደግሞ ላሊበላ ናት። በከተማ ቅርብ ርቀት እንደዚሁም ኤርፖርት አካባቢን ጨምሮ የፋኖ ኃይሎች የከፈቱትን ጥቃት ተከትሎ እንቅስቃሴዎች ላይ መስተጓጎል ታይቷል። በዛው በሰሜን ወሎ ዞን ቆቦ አቅራቢያ አራዶም በተባለ ቦታ ኢትዮጵያውያን ለጉዳት የተጋለጡበት ጥቃት ደርሷል። በጎንደር ቀጠና ከጎንደር ከተማ ቅርብ ርቀት አዘዞ፣ ትናንት ምሽት በደቡብ ጎንደር ደራ ሐሙሲትም የደፈጣ ጥቃት በተመሳሳይ እንዲሁ በአርማጮና በለሳ የመሳሰሉ አካባቢዎች ላይም ከትናንት የቀጠሉ የተኩስ ልውጦች አሉ። በደቡብ ጎንደር አለም በር ከተማና እስቴም መሰል ሁነቶች መመዝገባቸውን የዓለም አቀፍ የመገናኛ ብዙሃን ጭምር ገልጿል። በክልሉ ተደጋጋሚ የውጊያ ቀጠና ሆኖ ከቀጠሉ ቦታዎች ውስጥ ከደቡብ ሱዳን ቅርብ ርቀት የሚገኘው ቋራ ተጠቃሽ ነው። በዚህ ቀጠና ከጥቂት ቀናት በፊት በተደረገ ውጊያ ገለጉ አቅራቢያም አንድ የፋኖ አመራርን ገደልኩ ሲል የብልጽግናው መንግስት መግለጹ የሚታወስ ነው። ይህ አመራር አረጋጌታቸው የተባለ ሲሆን የ13 ዓመት ፍርድ የተፈረደበት ነው። ነገር ግን በታኩስ ልውጥ ውስጥ ገድያለሁ ሲልም ነው አገዛዙ የገለጸው። የፋኖ ኃይሎች ማረጋገጫ የሰጡትም ስለ አመራሩ መገደል ነው። ጠቅላይ ሚኒስትሩ ለአመታት ብትዋጉንም አታሸንፉንም፣ አማካሪያቸው ዳንኤል ክብረት ደግሞ ጃጅተዋል፣ ሞተዋል ብለው ገልጸውት የቀጠለው የአማራ ክልሉ ጦርነት አሁንም ሞት፣ አሁንም ውድመትን እያስከተለ ያለ ነው። ለዚህ የፖለቲካ ችግር ለወለደው ጦርነት አሁንም ሁነኛ አማራጭን ከማቅረብ ይልቅ የራሳችሁን ህዝብ ታስጨርሳላችሁ የሚሉ ግን ደግሞ ህዝቡ የመረጠን መንግስት ነን ብለው የሚናገሩ መሪዎች መኖራቸው ደግሞ ሁኔታውን ይበልጣል አሳዛኝ ያደርገዋል ስድስት ዓመት ብትዋጉንም አራት ኪሎ አትደርሱም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በትግራይ ክልል ጦርነት ለመክፈት በቂ ምክንያት አለን ሲሉም ተሰምቷል። ከድንበራችን አርባ ኪሎ ሜትር ርቀት ያለችን ቀይ ባህርን አትከለከሉንም የሚለውንም አንስቷል። የብልጽግናው ፕሬዝደንት የፓርላማ ውሎ እንደተለመደው ከስምንት በመቶ በላይ አደግን፣ አለም ተደመመብን፣ በስንዴ አፍሪካን ሁሉ በለጥን፣ ወጣቱን ወደ ስራ አስገባን፣ ወዘተ የሚሉ የብልጽግና አውሮፕላን ተሳፋሪዎች ሪፖርት የቀረበበት ነው የጠቅላይ ሚኒስትሩ ሚኒስትሩ የፓርላማ ውሎ የቀጠለው ፍረጃን በመውቀስ እየተፈረጅን ነው የሚል ክስን በማቅረብ ነው። ጠላት ስንል እንፈርጃለን፣ በጠላት መቃብር ላይ ካልሆነ ቤት አንሰራም። ትንሽም ጭላንጭል መልካም ነገር ስናይ ለመናገር በሚያስቸግር ደረጃ ነው እኛ ጋር ያለው ፍረጃ። የብልጽግናው ፕሬዚደንት ፍረጃን አውግዘው ጀምረው ለሰዓታት ግን ሕዝብን ግለሰብንና የቀደሙ ስርዓቶችን እየፈረጁ ነው የጨረሱት። በእርግጥ የቀንጅብ ጸጉረ ልውጥ የናጡት ነቃሽ ወዘት የሚል ፍረጃን በሀገሪቱ አምጥተው ሚሊዮኖችን ያጋደሉ መሪ ጃውሳ ካንሰር እያሉ ሕዝብን በፈጁ ግለሰቦች አማካሪነት የሚሰሩ መሆናቸው የሚታወቅ ነው። ዛሬም በፓርላማ የአዲስ አበባ ካዛንችስ የቀድሞ ኗሪዎችን ሀሽሻም ሲሉ ፈርጀው አጸዳ ነው ግን አታደንቁንም ሲሉ ተሰምቷል። ድሮን አሰማርተው ሜካናይዝድ ጦር ሰብቀው እየተዋጉት ያለን ማህበረሰብንም ደንቆሮ መሀይም በጅብ ቆዳ የሚያምን የጅብ ግልገል የሚሸከም እያሉ ሲዘልፉና ሲያዋርዱ የተሰሙት የአምስትም ይሁን የስድስት ዓመት ውጊያ ብታደርጉም አታሸንፉም፣ አራት ኪሎ አትደርሱም፣ የኛ ውጊያ ከደናቁርት ጋር ነው የሚል ንግግር ያደረጉትም የ130 ሚሊየን ህዝብ መሪ ተብለው የሚታሰቡ ሰው ናቸው። አምስትም ዓመት ብንዋቃ ስድስትም ብንዋቃ ማንም ሰው አራት ኪሎ ስለማይደርስ ዋጋ የለው በየከባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው። የምንዋጋው ከድንቁርና ጌቶች ጋር። እነዚህ ሰዎች አትማሩ፣ አትታከሙ፣ አትረሱ የሚሉ ናቸው። የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንን ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታል። የምንዋጋው ትምህርት አትማሩ ከሚሉ ደናቁርቶች ጋር ነው የሚሉት ጠቅላይ ሚኒስትሩ ይህንን የሚናገሩት እርሳቸውን በድሮን ስንት ትምህርት ቤቶችን እንዳወደሙ የቀረበላቸውን ጥያቄ ጠያቂውን የፓርላማ አባል እንዳላስርህ በሚል ማስፈራሪያ ነው ያለፉት። ብልጽግና የሙሉ ጊዜ ጦረኛ ስለመሆኑ በተነገረበት የፓርላማ ውሎም ጠቅላይ ሚኒስትሩ በኦሮሚያን በአማራ ክልልም ለቀጠሉ ጦርነቶች አማራጭ መፍትሄን ሳያቀርቡ ስለ እጅ መስጠትን ምነው የተናገሩት። ከትግራይ ክልል ጋር በተያያዘም የጊዜያዊ አስተዳድሩ ጊዜ አብቅቷል ሲሉ አንስተው፣ ነገር ግን እንደሚራዘም የግለሰቦች ለውጥ ግን ሊኖር እንደሚችል አስቀምጠዋል። በክልሉ እኛ ወደ ጦርነት እንድንገባ አስቻይ ሁኔታ አለም ስላልፈለግን ነው የተው ነው የሚል ሀሳብንም አክለው በአማራና ኦሮሚያ ስለተወጠረም እንዋጋው የሚሉ ግለሰቦች ግን ከወደ ትግራይ ያሉ የሚለውንም አንስተዋል። ነገር ማጋጋል ብንፈልግ ፍላጎታችን የተባሩ ጦርነት ጨማቂዎች ብንሆን ኖሮ። በቂ ምክንያቶች ነበሩ፣ ግን አንፈልግም። መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም። ተውት ነው ለመዋጋት በቂ ምክንያት እያለን ተው ነው የሚለውን ይህንን የጠቅላይ ሚኒስትሩን ንግግር ስላቅ ሲሉ የገለጹት ግን አልጠፉም። ከወቅታው የብልጽግናና ሻቢያ የቃላት መለስ ጋር በተያዘም የቀይ ባህር ጉዳይ አሁንም የሕልውናችን ጉዳይ ነው የሚለውን በድጋሚ አጽንኦት ሰጥቶ አንስተው አጀንዳ ነው የምትሉኝ የጻፍኩትን መጽሐፍ አንብቡ ሲሉም ተሰምቷል። ኤርትራን ለቀይ ባህር ስንል አንወርም ካሉ በኋላ መልሰው አሰብ እያሉ ብዙዎች ትርጓሜ የሰጡትን ከድንበር 40 ኪሎ ሜትር ላይ ያለን ቀይ ባህር ግን አትከለከሉንም ሲሉ ተደምጧል። 30ና 40፣ 50፣ 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። መቶ ሰላሳ ሚሊየን ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። ቃል በተግባር ብለን አሳክተናል በሚለው ረጅሙ ማብራሪያቸው የህዳሴው ግድብ ሪባንን በ2018 መጀመሪያ ማለትም ከስድስት ወራት በኋላ እንቆርጣለን የሚለውንም አንስተዋል። በሚቀጥሉት ስድስት ወራት በጋራ ሪባን እንቆርጣለን። በሚቀጥለው አመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። ነገር ግን የህዳሴውን ግድብ አጠናቀን ሪቫን እንቆርጣለን በሚል ቃል ገብቶ የነበረው ከሶስት ዓመታት በፊት ማለትም በ2015 መጀመሪያ ላይ እንደነበር ግን የሚዘነጋ አይሆንም። ፕሮጀክቱ አለቀ የምለው እኔ ሪቫን ስንቆርጥ ነው፣ በ2015 ሪቫን ከቆረጥን ብቻ ነው። ስለዚህ ፕሮጀክት ሙሉ የሆነ ሙሉ የሆነ ድል መናገር የምንችለው 2015 በእርግጠኝነት ይጠናቃል ብሎ ያስባሉ? 2015 ያልቃል ወይ ላልከኝ፣ እሱን ነው ታርጌት አድርገን የምንሰራው። እንጨርሰዋለን የሚል እምነት አለኝ። ያን ለማድረግ የሚያስፈልገውን የሚያስፈልገውን ሁሉ መንግስት ከሰፊ ህዝብ ጋር በመተባበር ያደርጋል። ካይሮ ላይ ለአልሲሲ ቃል ገብትሃል ይሉኛል እኔ ቃል የገባሁት አስዋን አይጎድልብህም ብዬ ነው ሲሉ ጠቅላይ ሚኒስትሩ ዛሬ ቢናገሩም በካይሮ የቃለ መሐላ መድረክ ላይ ግን ወላሂ ብለው ቃል ሲገቡና ሲምሉ የተሰሙት ግብጽን ፈጽሞ ስላለመጉዳት እንደሆነም የሚታወቅ ጉዳይ ነው። ወደ ትግራይ ክልል የሚላከው ነዳጅ ተቋረጠ። የትግራይ ክልል የንግድና ኤክስፖርት ኤጀንሲ ወደ ክልሉ የሚገባው ነዳጅ ከቅርብ ቀናት ጀምሮ መቋረጡን ይፋ አድርጓል። ግራት ዓዲገ ናፍጣ ዓዲገ ሞተር ዓዲገ ላልሙዕ ኩላ ኣለኹ ግን ናፍጣ ስኢና በንዚን ንደለየ በንዚን ስኢኑ ናፍጣ ልደለየ ናፍጣ ስኢኑ ብሞስነ ኮይኮን ብናፍጣ ኮይኑ ብሞተር ኮይኑ ጭንቀት እዩ ከምዚ ጊርና ይህ ከጥቂት ቀናት በፊት በትግራይ ክልል ርዕሰ መዲና በነዳጅ እጦት ሳቢያ የተማረሩ ነዋሪዎች ያደረጉት ሰልፍን የሚያመላክት ነው። በከተማ ያጋጠመው የናፍጣና ቤንዚን እጥረትን ተከትሎ ለክልሉ የመገናኛ ብዙኃን ያሰሙት ሮሮ በከተማ ብቻ ሳይሆን በበርካታ የክልሉ አካባቢዎችም የትራንስፖርት አገልግሎቶች ላይ የዋጋ ጭማሪ ተከስቷል። ጥቂት የማይባሉ አገልግሎቱን የሚሰጡ ተሽከርካሪዎችም ለመቆም ተገደዋል። በበርካታ የሀገሪቱ አካባቢዎችም የነዳጅ እጥረት ተጠቃሚዎችን ወደ ጥቁር ገቢያ ካስወጣቸው ቢሰነባበትም በትግራይ ክልል ደግሞ እስከ መቋረጥ የደረሰበት ነው። የትግራይ ንግድና ኤክስፖርት ኤጀንሲ ለንግድ ሚኒስትሩ ካሳሁን ጎፌ፣ እንደዚሁም ለነዳጅና ኢነርጂ ባለስልጣንና በአጠቃላይ ለሶስት የፌዴራል ተቋማት በጻፈው ደብዳቤ በነዳጅ አቅርቦት ላይ ከፍተኛ ችግር መከሰቱን አመላክቷል። ይህ መስተጓጎል መፍትሄ የተሰጠው ዘንድ እጠይቃለሁ ብሏል። የትግራይ ክልል ንግድና ኤክስፖርት ኤጀንሲ በደብዳቤው ላይ እንዳሳወቀው ከሆነ ለክልሉ ማንኛውም ኢኮኖሚያዊና ማህበራዊ እንቅስቃሴ እንደዚሁም ከ ጦርነቱ መልስ ላለው ዳግም ግንባታም መሰረታዊ የሆነው የነዳጅ አቅርቦት ካለፈው ጥር ወር ወዲህ ከፍተኛ ሁኔታ እያሽቆለቆለ መጥቷል። በዚያ ወር የነበረውን ችግር በተመለከተ ውይይት ተደርጎ መጠነኛ መሻሻል ተከናውኖ እንደነበርም አክሏል። ይሁን እንጂ ባለፈው አንድ ሳምንት ማለትም ከመጋቤት አራት ቀን ጀምሮ የነዳጅ ጭነት ለክልሉ ሁለት ቦቴዎች ብቻ ሲቀርቡ ቆይቶም ከመጋቤት ስድስት ጀምሮ ደግሞ ሙሉ በሙሉ ተቋርጦ ነዳጅ የጫነ ተሽከርካሪ ወደ ትግራይ ክልል መግባት አቁሟል ሲልም ነው የጠቀሰው አሁ ባለው ነባራዊ ሁኔታ በሰብአዊ እንቅስቃሴው የሆስፒታሎችና አምቡላንሶች የመድኃኒት አቅርቦትና ስርጭት፣ ለተፈናቃይ መጠለያ ጣቢያዎች መሰረታዊ ፍላጎት አቅርቦት ስራ፣ የመስኖና የንግድ እንቅስቃሴ በአጠቃላይ የህዝቡ ሁለንተናዊ ህይወት ላይ አደጋ ላይ የሚደቅን ሁኔታ ተፈጥሯል ሲልም ነው ኤጀንሲው የገለጸው። በመሆኑ በህዝቡ ላይ የተፈጠረው ችግርን ታሳቢ በማድረግ የፌደራል መንግስቱ ወደ ክልሉ ነዳጅ በትክክለኛው መጠንና በአስቸኳይ መግባት እንዲያስችልም በደብዳቤው ጠይቋል።

በኢትዮጵያ ውስጥ የጉዞ ማስጠንቀቂያ ተሰጠም። የአማራና ትግራይ ክልሎች ሙሉ በሙሉ የኦሮሚያ ክልል ደግሞ በከፊል የማስጠንቀቂያው አካል ሆኗል። ዓለም አቀፍ የጉዞ ጉዳዮችን በሚመለከት መረጃዎችን የሚያወጣው ስማርት ትራቨለር የተሰኘው ማህበራዊ ድረገጽ በዛሬው ዕለት ይፋ ባደረገው መረጃ በኢትዮጵያ በትግራይና የአማራ ክልሎች እንደዚሁም በሌሎችም አካባቢዎች የጸጥታና የደህንነት ችግር ስላለ ሰዎች ወደ ተጠቀሱ አካባቢዎች ባይጓዙ ሲል አስጠንቅቋል። ድረገጹ ተጓዦች ወደ ኢትዮጵያ ለማቅናት ያላቸውን ፍላጎት እንደገና ጤና እንዲያጤኑ በጠየቀበትና ባቀረበው ምክረ ሀሳቡም በተለይም መንገደኞች ወደ ትግራይ ክልል የሚያደርጉትን ጉዞ በድጋሜ ቢፈትሹና ባያቀኑ ሲልም ነው የገለጸው። ድረገጹ ከጉዞ አንጻር በኢትዮጵያ ያለው የጸጥታ ሁኔታ ተለዋዋጭ መሆኑን አንስቶም በዚህም እርግጠኛ መሆን እንደማይቻል ጠቅሷል። ከርዕሰ መዲኗ አዲስ አበባ ውጭ ማንኛውም የመንገድ ጉዞ ባይደረግ የሚል ምክረ ሀሳቡንም አካቷል። ኢትዮጵያ ከኤርትራ፣ ሶማሊያ፣ ኬንያ፣ ደቡብ ሱዳንና ሱዳን ጋር ያላት ድንበሮች ከፍተኛ ስጋት ያለባቸው አካባቢዎች መሆናቸውን መሆኑም ጠቁሟል። በኢትዮጵያ አንዳንድ ሲል በጠራቸው አካባቢዎች በተለይም በኦሮሚያ ክልልና በሶማሌ ክልል እንደዚሁም ሀገሪቱን ከደቡብ ሱዳንና ኬንያ ጋር በሚያዋስኑ ስፍራዎችም ከፍተኛ የሆነ ያፈና ስጋት አለ በሚል ጠቁሟል። ይህንኑ የድረገጹን ማሳሰቢያና ማስጠንቀቂያንም የተለያዩ ኤምባሲዎች ተጋርተው ለጥፈውታል። በአዲስ አበባ የሚገኘው የአውስትራሊያ ኤምባሲ በይፋው የማህበራዊ የፌስቡክ ገጹ ላይ ይህንን ማስጠንቀቂያ ከተጋሩት ውስጥ ይጠቀሳል። የብልጽ ግንዋ ኢትዮጵያ በፓርላማናም መሬት ላይ ለየቅል የመሆናቸው ምሳሌዎችም ሰሞንኛ ማስጠንቀቂያዎች፣ ውጊያዎችና እገታዎች ናቸው። የሱዳን ጦር ካርቱም የሚገኘውን ፕሬዝደንታዊ ቤተ መንግስት ለመቆጣጠር ተቃረበም። የአቡ ዳቢና አዲስ አበባ አስተዳድሮች ድጋፍ እንዳለው የሚነገርለት ኃይል በበርካታ አካባቢዎች እየተሸነፈም ይመስላል። የሱዳን ጦር ከፈጥኖ ድራሽ ኃይሉ ጋር ለሁለት ዓመታት ገደማ ባደረጋቸው ውጋዎች አንድ እርምጃ የተራመደበትን ድል አሁን መቀዳጀቱን የሀገሪቱ ብሔራዊ ቴሌቪዥን ዘግቧል። በአውሮፓውያኑ ሚያዚያ 2023 በተቀሰቀሰው የሱዳኑ የእርስ በርስ ጦርነት የፈጥኖ ድራሽ ኃይሉ ወይም አር ኤስ ኤፍ በአጭር ጊዜ ውስጥ ነበር የነበር ርዕሰ መዲናዋን ካርቱምን ጨምሮ አብዛኛውን የሱዳን አካባቢውን በቁጥጥር ስር ያዋለው። ከቅርብ ወራት ወዲህ በነበሩ ጦርነቶች ግን እንደ ግብጽና ኤርትራ ባሉ ሀገራት የሚደገፈው የሀገሪቱ ጦር በለስ እየቀናው ነው ያለው ዘገባው፣ በናይል ወንዝ ዳርቻ የሚገኘውን የሀገሪቱን ብሔራዊ ቤተ መንግስትን ጨምሮ አብዛኛውን የካርቱምን ክፍል ለመቆጣጠር ብርቱ ውጊያ እያደረገ ነው ብሏል። በቅርቡ በሱዳን የትዩ መንግስት መመስረቱን ያወጀው የፈጥኖ ድራሽ ኃይል ቡድን መንትየዋን የኦምዱርማን ከተማን ጨምሮ በካርቱም ያለውን ይዞታ ሁኔታውን ላለመነጠቅ ብርቱ ፍልሚያ ከማድረግ ባሻገር በዳርፉር የምትገኘውን የኤልፋሽር ከተማን ከብሔራዊ ጦር ኃይሉ እጅ ለመንጠቅ እየተዋጋ እንደሚገኝ ዘገባው አትቷል። ብሔራዊ ጦሩ መዲናዋ ካርቱምን መቆጣጠር በማዕከላዊ የሀገሪቱ ክፍል ኃይሉን የበለጠ ለማጠናከር ሁነኛ ሚና ይኖረዋልም ተብሏል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮም በሁለቱ ተፋላሚ ኃይሎች መካከል የሚካሄደው ጦርነት በሱዳን የሰብአዊ ሁኔታውን ወደ ከፋ ደረጃ እያሸጋገሩ መሆኑን አመልክቶ ሁለቱም ወገኖች ማቁም እንዲያደርጉ ጥሪ አቅርቧል። ነገር ግን ከሁለቱም ተፋላሚ ወገኖች በኩል ጦርነቱን የማቁም አዝማሚያ እየታየ አይደለም። ዶናልድ ትራምፕ እና የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በስልክ ተነጋገሩ። ዜሌንስኪ ከትራምፕ ጋር ካደረጉት የስልክ ንግግር በኋላ የሰላም ተስፋ እንዳላቸው ተናግሯል። ትራምፕ የሁለቱን መሪዎች ንግግር በጣም መልካም እንደነበር ገልጸውታል። ከጥቂት ሳምንታት በፊት ወደ ዋይት ሐውስ አቅንተው የነበሩት ዜሌንስኪም በኦቫል ኦፊስ የነበራቸው ቆይታ አነጋጋሪ ነበርም። ዜሌንስኪ በዛ ወቅት ወደ ዋይት ሐውስ ተጉዘው ከትራምፕና ምክትላቸው ጄዲቫንስ ጋር በቀጥታ በተላለፈ ስርጭት ተፋጠው

ሁለቱ መሪዎች ከዛ እሰጣ ገባ በኋላ በቀጥታ ሲነገሩ ያሁኑ የመጀመሪያቸው ሲሆን የሁለቱ ሀገራት ተወካዮች ግን በሳውዲ አረቢያ ተገናኝተው የ30 ቀናት የተኩሳቁም ስምምነት አርቅቀው መለያየታቸው ይታወቃል። ትራምፕና ዜሌንስኪ የ30 ቀናት የተኩሳቁም ስምምነቱን ቢደግፉትም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ባሳለፍነው ማክሰኞ ከትራምፕ ጋር ከነበራቸው የስልክ ልውውጥ በኋላ እንደማይቀበሉት ተናግሯል። ፑቲን የ30 ቀኑን ስምምነት ባይቀበሉትም የዩክሬን ኃይል ማመንጫዎችን ላለመምታት ግን ለትራምፕ ቃል ገብቷል። ዜሌንስኪ ከትራምፕ ጋር ባደረጉት የትናንት ነው ንግግራቸው የኃይል ማመንጫዎቹ እንዳይመቱ የሚያደርግ ከፊል የተኩስ አቁም ስምምነት ለማድረግ ዝግጁ እንደሆኑ ነግሯቸዋል። ነገር ግን ሞስኮ የተኩስ አቁም ስምምነቱን የምታፈር ከሆነም ምላሽ እንደሚሰጡ ነው የዩክሬኑ ፕሬዚደንት ያስጠነቀቁት። በማህበራዊ ሚዲያቸው ላይ መልክታቸውን ያስተላልፉት ዶናልድ ትራምፕ የተኩስ አቁም ስምምነቱ ሂደት ጥሩ እየሄደ ነው ብለዋል። ዝርዝር መረጃዎችን ያካተተ መግለጫ ያወጡት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ ትራምፕ ለዩክሬን አየር መቋቋሚያ ስርዓት በተለይም ከአውሮፓ እርዳታ ለማግኘት እንደሚሰሩ ተስማምቷል። ከጥቂት ሳምንታት በፊት ዜሌንስኪ ወደ አሜሪካ ተጉዘው ከዶናልድ ትራምፕ ጋር በአደባባይ ሲሟገቱ በታዩበት ወቅት ትራምፕ በሶስተኛው የዓለም ጦርነት እሳት እየተጫወትክ ነው ሲሉ የዩክሬኑ ፕሬዚደንት ወቅሰዋቸው ነበር። ከዛ ንግግር በኋላ ነው አሜሪካ ለዩክሬን የምታደርገውን ወታደራዊ እርዳታና የደህንነት መረጃ ልውውጥ ያቋረጠችው። ፑቲን ሙሉ በሙሉ ተግባራዊ የሚደረግ የተኩስ አቁም ስምምነት የሚሰራው ዩክሬን ወታደራዊ እርዳታ ማግኘት ስታቆም ነው ይላሉ። የዩክሬን አጋር የሆኑ ምዕራባውያን ደግሞ ይህንን የሚቀበሉት አልሆኑም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።